መዳሜ የሰጠችን ስጦታ አብረን እናያለን ማለት ነው። ኢድ ሙባረክ ብያለው። ለመላው እስልምና ተከታዮች በሙሉ እንኳን ለዚህ ቀን አደረሳችሁ፣ ለኢደል ፍጥር ማለት ነው እንኳን አደረሳችሁ። ስንቱ ደርሰዋል፣ ስንቱ ሄደዋል፣ ስንቱ ተወልደዋል፣ ስንቱ አልሐምዱልላህ ረብልዓለሚን ለዚህ ቀን ስላበቃን ለመዳሜ ዛሬ ምስጋና አቀርባለሁ ማለት ነው። ሹክርን የመዳም ሹክርን ብያለው አመሰግናለሁ ማለት ነው። በዛሬው ቀን አስደስተኛለች ማለት ነው። ስጦታዬ ይሄን ይመስላል። ብርም ሰተኛለች። በእንደዚህ መልክ ያሳየኋችሁ ትረዱ ማለት ነው። አልሐምዱሊላህ ይህንን እየሰጣችን ግን እኔም ደግሞ የሚሰጣ ስጦታ ቢኖር ነው ማለት ነው። የኔንም ስጦታዬን ወሮዋን በሙሉ አልሐምዱሊላህ ረብልዓለሚን ጉልበቴን ሳልሰስት ደፋ ቀና ሲል እየሰጠኋት ነገር አለ ማለት ነው። ስጦታ ማለት ነው። የጉልበቴ ስጦታ እኔ አላህ በሰጠኝ ጉልበት የጉልበቴ ስጦታ ደግሞ ለሳ ሰጥቻት ነበር ማለት ነው። አሁን እዚህ ጋር አብርም ሰተኛለች፣ ሻንጣዎች ሰተኛለች፣ አምጥታለኛለች። እንግዲህ ሻንጣ በደንብ አይታይም መሰለኝ አይታይም። ሽቶም አምጥታለኛለች ማለት ነው። የተለያየ ነገር በአሁን ብሩ በላይ የታሸገበት ቦርሳ ውስጥ ብዙ ነገር አለበት ማለት ነው። በትንሹ በነጭ ቦርሳ ውስጥ ማለት ነው ጥፍር መቅረጫ አለ፣ መቀስ አለ፣ የተለያየ ነገር አለ። እዚህ ውስጥ ደግሞ ክሪሞች፣ የተለያዩ ነገር ደግሞ እዚህ ጋ በዚች ራንጣ ውስጥ አለ ማለት ነው። እንግዲህ ሹክረን ብያለሁ፣ ወይ መዳም ሹክረን፣ ሹክረን ብያለሁ። በአመት አመት ረመዳን፣ በአመት አመት ኢድ ያደርሰሽ ብያለሁ። እውነት ለመናገር መዳሜ አንድ በጣም በጣም የሚያስቀና ነገር አላት ማለት ነው። ምንድን ነው የሚያስቀና? ቀን ለሊት፣ ቀን ለሊት ሳትል የውጭ ሰው የራበው ይበላል፣ የጠማው ይጠጣል። የቡና ሱስ ደግሞ ያለበት ሻይ ሱስ አለበት የሚያልፍ ሁሉ እሻ የምጠጣል ቡና የምጠጣል ውሃ ይጠጣል ማለት ነው። ነጋ መሽል ለሱ ነው ማለት ነው። ለቤተሰብ ምንም ሀጃ የሌላትም ማለት ነው። ይሄንን ደግሞ ወደ ስጦታ ልመለስ ና ይሄ ቾኮሌት ደግሞ ውሳናት ያ አቂማችሁ በቻለ ያክል አንሱ ብላን ውሳ ሴትበትን ብዙዎችነን እኛ ሰራተኛዎች ብዙዎችን ና ዴት ተሰብስበን ነበር ማለት ነው። ዛሬ ውሳ ስትበትን እኛ ያነሳን ብዙ ያነሳ ሰው ሽልማት አለው ብላ ብሽቅጥ ድም። እኔ እንደውም ትንሽ ነው ያነሳሁት። አንዳንዶቹ ብዙ ነው ያነሱት ማለት ነው። እቺ ሻንጣ በተለይ ደግሞ ደስ ብለኛለች ማለት ነው። በጣም ቅልጥፍ ያለች፣ በቃ ሁሉም ነገር ምኪዝናት ማለት ነው። አሁን የመዳኒ ሲቆታ እኔ በጉልበት ሕይወት ምስጣት ሥራ ደርሰን ነው ማለት ነው። እየጠባበስኩ ነው ማለት ነው። በጣም ልክ በላይ ሥራ እየምንሰራው ማለት ነው። ጎራ ዛሬም ደግሞ የዛሬ አመት ተዓላ አድርሶኝ እንሻአላህ በራሴ ቤት ሰርቼ እንደዚህ የተራበ አበላ ብዬ በቃ እንትን አልኩ ማለት ነው። እዚህ ጋር ለቤት ሾርባ ነው ዶሮ ሳይሆን እዚህ ጋር ስጋ ነው ማለት ነው። ያው መጀመሪያ ያለፈው ዶሮ ነበር የሰራሁት። በቃ ለውጭ ሰዎች ናቸው፣ ይሄ ለቤት ነው ነው ማለት ነው። እዚህ ጋር ስጋዬን ትንሽ እና ርጌ ለሾርባ አሰራዋለሁ። ሰዎች ደግሞ ትንሽ ኮስታር ያለ ነገር ነው የሚፈልጉት ማለት ነው። እዚህ ጋር ደግሞ ለውጭ ሾርባ ልሰራበት ነው ማለት ነው። ለምን እኔ ሳይሰስት ለወጉበት እየሰራሁላት ይገኛለሁ ማለት ነው። እዚህ ጋር ደግሞ ስጋውን ማለት ነው ስጋ ጆርባ ነው ማለት ነው። እዚህ ጋ ደግሞ የውጭ ጆርባ ነው። እዚህ ጋ ደግሞ ዶሮው ነው ማለት ነው። የበሰለልኝ ነው ማለት ነው። የሚገርማችሁ ነገር ማማሰብ ራሱ በቃ ትልቅ ነው ማለት ነው። ይሄ ሁሉ የእኔ የሚጠቀመው ቅማሞች ሞች ናቸው ማለት ነው። ሰልሳም ብዙ ይጨምራል ብዙ ስለሆነ ቀይም አይሆን አይሆንልኝም ብዙ ነገር አልልኝ ማለት ነው። ብዙ ቅመሞች አሉ ለቤት የሚጠቀማቸው ሁሉ ለውጭ ውጭ ጨምራለሁ ማለት ነው። እዚህ ጋር ብዙ ሰት ሳይ ጨምራለሁ፣ ግን ሩዙ ትንሽ ነጣ አይለብኛል። አንዳንድ ቀን በያነጅ በቀይ ነው የሚሰራ፣ አንዳንድ ቀን ደግሞ በብጫ ሉና ይሰራለው ማለት ነው። በጣም ይሄንን የሰራው አልሐምዱሊላ ወሩን ጨረስኩ ማለት ነው። አልሐምዱሊላ እሱማ አልሐምዱሊላ እኔን በጉልበቴ አድር የሚያስገኘኝ ያደርገኝ ማለት ነው። ይሄ ሁሉ እኔን ይጠይቃል ማለት ነው። ይሄ ሁሉ ይሄ ሁሉ ያንዳንዱን ከፍቼ እዚጋ ኮክር የራሳችን የሚሰራው ነው። በቃ የተለያየ ነገር ሲያቀርብ ደግሞ ለዲስጦቹ ውሃ ብቻ ሲቀዳ በቃ በጣም እንደበላች የመጃም ባጃጆች ተቆጣላቸው ማለት ነው። ሁሉም ነገር ማናቅ። እዚህ ጋር ደግሞ ነጭ የኤንቲ ፖስተር ላለች ደግሞ ነጭ ሾርባ አለች ማለት ነው። በቃ ነጭና ቀይ ነው የሚሰራ። ከዚህ በፊት ሰርቻለሁ መሰለኝ። እንደውም ቁጥር አንድ ቁጥር ሁለቱ ብዬ ይሰራለሁ ብዬ ነበር። አልተመቼኝም ማለት ነው። አልተመቼኝም ሳይሆን ቪዲዮ ሲቀርጽ ይቆይብኛል። ቶሎ ያ የሄድልኝ ስራው ማለት ነው። ዶሮውን አውጥቼዋለሁ ውሃ ብቻ ነው የቀረው ማለት ነው። ሩዝም እንደዚህ አጥቤ አጥቤ አስቀምጫለሁ። አራት ሳን ነው ያለኝ ማለት ነው። አራት ሳን አጥቤ አጥቤ አስቀምጫለሁ። ዶሮውን ደግሞ ማለት ነው እዛ ይበስልልኛል ማለት ነው። ለማስታወሻ ነው የሰራሁት። ሲያደርጉ ቤተሰቦች ይኸው እንትኑ ራሱ መማሳው ራሱ ትንልቅ ነው ማለት ነው። ከኔ ቁመቴ በላይ ነው ማለት ነው። በመንግስቱ ትልቅ ስለሆነም ማማሰያ ማማሰር የግድ ትልቅ መሆን አለበት ማለት ነው። ስለዚህ ለማስታወሻ ይሆናል። ኢትዮ ቪዲዮ ላይ ሼራ ሼር አደረጋቸው፣ አበረታሉ። የአመት አመቱን ደግሞ በደስታ ያደርሰን ይመጣን። ባጃጆች ለራሳቸው ማዳም ጥሩበት ጊዜ ቀርባ ደርግላችሁ ማለት ነው። ይሄን ብቻ አይደለም የሚሰራው፣ ቁጣ ይሰራለው አሳምቡሳ ሰርቼ እስከጫለው ጠብሳለው። ወንዶሩ ቀይ ነው፣ አንድ ቀይ ሆኖ አንዱ አሁን እዚህ ላይ ሮዝ መጠጥ ያለልኝ ኢንሻአላ ምርት የሚበስለው ማለት ነው ነው የተለያየ ባህራት እንትንም የተለያየ ነገር ሁሉም ነገር ጫምራ ለው የሆን አለው ቃሪያ አለው ሁሉም ነገር አድርጌ ሽታው ራሱ ባሪ ሚሰራ ማለት ነው። ስለዚህ የኔ ስጦታ ይሄ ነው ማለት ነው። አሁን እዚ ጋር ደግሞ ፈጣ ላ ቦካ ነ ዛ ምናምን ደግሞ ሁለት አይነት ነው ሰራ ማለት ነው አንድ ከዛ እንትሉ አብክቼ ጨርሻለሁ። እዚህ ጋር አሁን ደግሞ አንድ ሊያቦካ ነው ማለት ነው። ይሄ ቦርብ የሚሉት ማለት ነው። እንትሎቹ እሱ ግባቱ ለብቻ ስለሆነ መልኩ ለብቻ ስለሆነ በሁለት ነው ማቦካ ማለት ነው። ይሄ ቀደም አርጌ ያቦካው ቀደም አርጌ እጋግረዋለው ማለት ነው። ቀጣይ ደግሞ ያን ይህንን ሁሉ ስጦታ የእሳ ስጦታ ነው።

እዚህ ጋር ደግሞ ግማሹን አንተን ነው ከሌ ያነ ሰራ እንደዚህ አምሮበታል ማለት ነው። እነሱ ለምንናገር ፋህ ብሎልኝ በሰንሰን ስለማስቀምጥ ነው በትልቅ ትሪው ሰርቼ አራት ቦታ ነው አሪቄ አንተን የሚለው ማለት ነው። እዚህ ጋር ደግሞ ሌላ ነገር የሰራው ነው ማለት ነው። ከሱ የተረፈው ሊጥ ማለት ነው። እንደዚህ ፈጣይር ብቻ አይደለም የሚሰራ የተለያየ ነገር ሰራለው ማለት ነው። ፒዛ በተለያየ ከረር በተለያየ ቅርጽ አድርጌ ከረር ሲላችሁ ቅርጽ በተለያየ ቅርጽ አድርጌ እንደሆኑ ጋግረዋለው። በውስጡ ደግሞ ጅጃጅ አስተካከልቃለው ውስጡ ውስጡ አስገባለው ማለት ነው። ይሄ ቦሮ ነው ማለት ነው። የቦካልኝ ነው። እሱን ቀጣይ ነው የሚሰራ። እንግዲህ አሁን ወደ ሮዙ ያሸኩበት ቦታ ሄድና ይሄ በኪስ ተጨምሯል። እዚህ ጋር ለበንም አለው በቃ እንደዚህ ነው የሚታሰረው ማለት ነው። ለማስታወሻ መጨረሻ ጊዜ ስለሆነ ነው የቀረስኩት እንጂ ወሩን ሙሉ እንደዚህ እየሰራው ነበር ማለት ነው። እንደዚህ ነው ለአንዳንድ ሰው የሚሰጠው ማለት ነው። ኢንሻአላህ ኢንሻአላህ፣ በአመት አመት ያደርሰን ውድ ቤተሰቦቼ ማለት ነው። ይህንን ካጠናቀቁ በኋላ ወደ ኪችን ደግሞ ይመለስና የሁሉን ሁሉ ያዘጋጃለው ማለት ነው። ይሳለኝ ማለት ነው። በሆኑ ነገር ይሄ የተለያየ ነገር መስራት ትችላላችሁ ማለት ነው። እዚ ጋ ሾርባ አወጣ ማለት ነው። እዚህም ጋር በትንሹ ደግሞ ለከረሰር ይችላለሁ እንደዚህ ነው።